ወላይ እናንተ በጣም ነው የሚያምረው። የኔ ማለት ነው፣ የኔ ልጅ ማለት ነው። የኬንያ ልጅ ይመስላል። ረስሚን ዘንድ በእናትሽ የኬንያ ልጅ ይመስላል። የኔ ልጅ ቆይ ደምጣ ብቻዬን ላወራ እንደ አዎ ላወራ እና ልጄ ማለት ነው እናንተ ኬንያ ይመስላል። ኬንያ ማለት ነው። ኬንያ ከኬንያ ራሱ ጥሩ ጥሩ ሰዎች አሉ አደል፣ አንዳንዶቹ አሉ ኬንያዎች ማለት ነው። ሃዩ የስራ ሽስጥሽና እኔ ኬንያን አሳቅፈሽን ዘዴን ግን የሀረብ ልጅ አሳቀፍሹ። ምን ነው እኔ ሰው አይደለሁም? እኔ እኔ ኢትዮጵያ አይደለሁም? እኔ እህትሻ አይደለሁም? መጠች ምን ነው እንዴ ለምን ነው እኔን ከኔ አንዱ አይቶ ነው ልጅ የሚሰጣን? ታይም ፕሮፋይል በጣም ያምራል። ሀይሜ እየገባሁ አሁን እኔ አንድ ፎቶ። እንዴት አመሻችሁ? ዘርፌዬ እንዴት አመሸሽ? እኔ እኮ እኔ ፎቶዬን ነው የምሰጠው። አይ ጄኔሬሽን ነዋ። ፎቶዬን የምሰጠዋለ። ፎቶሽን አይቶ ነው ልጅ የሚሰጥሽ። እኔ አልሰጠሽም ልጅ ራሱ ነው የሚያሳቅፍሽ። ፌትር አምጣልሽ። አይ ይሄ እንዴት ሆናችሁ? እንዴት ናችሁ? ደህና ናችሁ? ሰላም ሚሚዬ፣ እንዴት ነሽ? አለን ምን? ይሄ እግዚአብሔር ይመስገን።

ሩሩ ይአዩአዩዬወ አይሻ አዩዬ እኔ ውዶች የሆነ ነገር ልነግራችሁ ነው። ብሴ ብትገባ ደስ ይለኛል። ዛሬ የምንወዳት እህታችን እዚህ ላይ በሰላም የሸኘናት እህታችን አባቷን አልፈዋል እና ፕሮግራማችሁ ጨርሱ። ስሟን መግለጽ አልፈልግም። እህቷ እዚህ ስላለች ያልሰማች እህቷ ስላለች

የለቀቀችው ቲክታክ ላይ ወይኔ ጉዴ። እሺ እሺ እሺ ይሁን፣ ምሳሌ አሁን አንድ ሰው ፎሎው አድርገሽ ፎሎ ከመለሰልሽ ፍሬንድ ይላል ወይም ፎሎውንግ ፎሎውንግ አለ። እሺ አድርጎሽ አሁን አንቺ

ደረሰውነት ይንተንቀጣቀጤ ነ ያ ረብ ጌታዬ፣ ያ ረብ ሰላም ያድርገኝ። እኔ ማለት ነው ይሄ ነገር ውሸት ከሆነ ማለት ነው እስከ መጨረሻ አንቺ ሴትዮ ውሸታምነች ማለት ነው

ሰላም ነው። ወላሂ በስቲ መድኃኒዓለም ምንም ነገር የለም። አትዋሽ። ምሚሚ ወላሂ ሰው ያንተ ያንተ እምነት እንደው ደውያለሁ እኮ እሺ በቃ ሌላ ፈጣሪ፣ የእራሴ ስታይልክ ቀይሪ። ለማንኛውም አይደለም፣ ናኒ ናኑ ቀይሪ ግን ምንም ነገር እናንተ ትረበሹ አትረበሹ፣ ስሩ ደስታችሁ ስሩ። ሚሚ በደንብ አጣሪ ባክሽን። እዚህ ቋየር ከላ አድርግልሽ አንዴ አርከን አረብ እዚህ ጋር የሚነገር አይደለም። ጉሩፕ ላይ ሚሚ ትነግረዋለች። ቆዩ በኋላ በጉሩፕ ስሙ።

ሚሚ ይገር ገብቶ ቆይ፣ አጣሪ በደንብ ልጆቹን እንትን ያሻቸው እኮ ነው። በጌታ ሚሚ በደንብ አጣሪ ባክሽ፣ ገብቶ የትዳር እንዴ ታላቃኒ ያለለ ነው ነው አለ ወይ? ዝም በይ እስቲ ቆይ ቆይ የኔነት ህይወት ጉዳይ እኮ ነው ይሄ የመንግስት ነው፣ ደሞ እኔ እኮ አቀተኝ ነው ነው ወይኔ ቆይ ቆይ መጀመሪያ በደንብ እና

እስቲ ቆዩ፣ እስቲ ቆዩ፣ እኔ ሊሞት ነው። እኔ እንደራሴ እኔ ራሴ እየተንቀጠቀጥኩ ነው። እናንተ ተረጋጉ። እናንተ ነው ሰው አቅር ነው።